ያማን በፖሊስ እየተፈለገን ያለው እሱ ደግሞ ለሩያ በጣም ፈርቶላት እሷ ሊደብቃትና የሆነ ቦታ ሊወስዳት ነው እያሰባ ያለው ያማን ወደነ ሸብኔም ጋር ሲመጣ ልብሱ በአፈርና በጭቃ ተለውሶ ነበረ ነገር ውስጥ እንደመጣ ያስታውቃል ሸብኔም ስለ ሁኔታው ከሰማች በኋላ አበደች ሩያ ያረገችውን ነገር ለማመን እየከበደ ነበረም ጉቨንም ቢሆን ነገሮችን እያጣራ ነበረ ድንገት አላዝ የተወሰደው አላዝን ጨምሮ እንዳለ ሶይሳላኖች ለጥያቄ ትፈልጋላችሁ ተብለው አሁን ተወስደዋል የቀረው ያማን ነው። እሱም ሩያን ይዟት ሌር ነበር። ድንገት ጉቨን የመጣ ጉቨን እንደመጣ ወዴት ነው ብሎ እየጠየቀ ነበረ። ሸምኒን ፈርታለች። ጉቨን ካወቀ በሚል ጥርጣሬ ጉቨን ለልጁ በጣም እየተንሰፈሰፈለን ነው። በአንድ በኩል ያማን ጨራሽ ይበሳጭ ጀመረ። ዶክተር እሄዳለሁ ብለህ ነበረ፣ አሁን እዚህ ምን ታረጋለህ ይለዋል። ነገር ግን ጉቨን ፖሊሶች እየተከተሉ ነው፣ የት ነው የምትሄደው እያሉ ነበረ። ሩያ የተፈጠረውን ነገር ነገሩኝ እያለ እየጠየቀ ያማን ይናደር ጀመረ። ዶክተር አያገባም እያለ እየጮኸ ነበረ። እሷን ቀደም ብሎ መኪና ውስጥ ያስገባው መኪና ውስጥ ካስገባ በኋላ ዶክተር ቃል እንጠብቃለን፣ አመሰግናለሁ ማድረግ ያለብን ነገር በሙሉ አድርጋል። ነገር ግን በሆኖ ከመስመር እያለፍክ ነው። በቃቶ ይቅርብ፣ ስለኛ ህይወት አያገባ እያሉ ነበረ። ምንድነው ነው የምታስቡት? ሻን ወዴት ነው የምትሄደው? እያሉ ነበረ። አያገባን በቃ ብሎት ከሩያ ጋር በቀጥታ መኪና ውስጥ ገባ ይሄዳል። ጉቨን እየጨነቀው ነው። ከዛ ጉቨን ሸብኒም እስኪ ቆይ አንድ ጊዜ ብሎ ሱ ያላና ግራን ነበረ። ከዛ ሷ ፈጥና ቤት ውስጥ ገባችና በሯን ዘጋች። ጉቨን እየገረመው ተመለሰ። አሁን እነነስሊሀን አላስ ኤሽረፋያታቸው እንዲሁም ሰራን ፖሊስ ጣቢያ መጥተው እየተመረመሩ ናቸው። ነስሊሀን እየተናገረች ነው። እኔ እንግዲህ እስካሁን ድረስ እንደተረዳሁት ከሆነ እሷ ትንሽ እንድትረጋጋ ወደ ጫካው ቤት ወስድናል ነበረ እዛ ለመኖር አስበን ነበር እሷ ሰላም እስክትሆን። ከዛ በድንገት ማታ ላይ ባንነች፣ ከዛ ጨዎች ሩዝ ጋርና እየወት አለች እንደምን የመጀመሪያ የመሰለኝ እየቃዠች ምናምን ነገር ነበረ እና ተጨነኩ። ከዛ ቻላ ምናልባት እውነቱን ላይሆን ይችላል ተናገረችው ብዬ በሆስፒታል ወስድኳት፣ መድኃኒት ሰጠዋት ብላ ተናገረች። ሰራንም በአንድ በኩል ይህን ድፍረት ኬትን ያመጣው ኬን ያመጣው ይሄ ማይረባ አጠፈዋል። እንዴት ቤታችን መጣ? ቤታችን እኮ በብዙ ጠባቂዎች፣ ካሜራዎች የተከበበ እኮ ነው። እንዴት ሊገባ ቻለ? ምንም እየገባኝ አይደለም። እንዴም መጣ እንዴም መጣ። ልጅ የእውነቱ ነው ሲናገር የነበረው እዛ ነበር ማለት ነው። እያለ ሲናገር በአንድ በኩል አጠገቡ የነበረው ጠበቃው አቶ ሰራሃን ሩዝ ጋር እንደሞተ ነው አባቱ እየተናገረ ያለው ብሎ ነገረው። በሞተ በሞተ እንደውም ቀደሙኝ እያለ ነበረ። ሻሻን ቢሆን ባለፈው ምሽት ያው ዜና ሰማሁኝ የልጅ ልጅስ ምንም ሰላም እንዳልሆነች ቀጥ ብዬ ወደ ሆስፒታል ሄድኩኝ። ሁኔታውን በደንብ እየተከታተልኩኝ ነበረ። እዛ እንደነበር ሲሰማ በጣም ነበር የናገጥኩት። እውነት ለመናገር ሞቶ ከሆነ በጣም ደስ ይለኛል። አንድ ችግር ቀለለልን ማለት ነው። ግን አላውቅም፣ አላውቅም ምን እየሆነ እንዳለ። እኔ ምንም እየገባኝ አይደለም እያለ ነበር። ሽፍ አላዘን ቢሆን ቤታቸው እንግዲህ በጣም እየተጠበቀ ነው። እንዴት ነው በምን መንገድ ቤታችሁ ሊገባ ይችላል ታስባለ? እያሉ ነበረ አላውቅም። ችጋር ችግር ሲፈልግ ነበረ ቢሆነ መግቢያ ቀደዳ አያጣም እንግዲህ። በመጨረሻም ያው መግቢያውን እየፈለገ ነበር ያገኘዋል። አያቴም እንደዛ ይላል ሲል ነበረ። እና ታዲያ እሱ በመግባቱ እንዴት ነው የምታደርጉት? ነገር ሊኖር ይችላል ብለህ ታስባለ? እያሉ ነበረ አላውቅ፣ ግን አይመስለኝም። እያው ለፖሊስ አሳልፈን የምንሰጠው ምን መሰለ ፖሊስ ማለት ትንሽ ተጎድቶ ነበረ እና ሲሮጥም ተጎድተዋል። ከኔጋ ኮንስትራክሽን ቦታ ላይ ሲገናኝም በጣም ከከፍተኛ ቦታ ላይ ነበር የዘለለው፣ ተጎድተዋል። እዛም ደም ነበረ እኛ ቤ ቤትም የእሱ ደም ከሆነ ምናልባት ደም ነበረ፣ ምናልባት የእሱ ደም በዚያ አጋጣሚ የፈሰሰ ደም ሊሆን ይችላል ሲሉ ነበረ። አዎ እኛም የቸገረን አስክሬኑ ማግኘት ነው። አዎ የእሱ ደም መሆኑንማ እንደርስበታለን እኮ እያሉ ነበረ። እንደዛ ከሆነ እንግዲህ ግድ የለ ማለት ነው። አላስ ኮራጀለን ብለው እንዲህ እያለ ሲናገር እሱን እንኳን አናውቅም፣ እሱን ገና እየመረመርን ነው። ወንድምህ ይምጣና እስኪ ወንድምህ የት እንዳለ ንገረን እያሉ ነበረ። እመኔ ይህን ጥያቄ እኔ ለመመለስ አልችልም። ይህን ጥያቄ እኔ ለመጠየቅ እኔ መጨረሻው ሰው መሆን አለብኝ እያሉ ነበር። ለምን ወንድምህ የት ነው ያለው? አለው አላውቅም፣ አላውቅም ወንድምህ የት እንዳለ። ምክንያቱም እኔ እሱ ፈላጊ አይደሉም፣ አንዋደድም ለመጨረሻ እንስማማ እያለው ነበረ። በእርግጠኝነት ይሄ የሩዝ ጋር አባት ሀሳብ ነው፣ እኔ ምንም አውቀው ነገር የለም እያለ ነበረ። አቶ አዲል የሩዝ ጋር አባት በጣም ብልጥ የሆነ ሰው ነው ብሎ ተናገረ። አንተም ግን ሞኛ አይደለም፣ ጥሩ፣ እስኪ እንደርስበታለን እያለው ነበረ። አሁን የት እንዳሉ ንገረን ብለው እየጠየቁት የጋህንም ጠገናቸው ብሎ ተናገረ። መርማሪው አልገባውም። በሌላ በኩል አስሪ እንዲሁም ጄሱር ምን እየሆነ እንዳለ እስካሁን ድረስ አላወቁም። ብቻ የሆነ ግድያ መፈጸሙን ያውቃሉ ሮዝ ጋር እንደሞተ አሁን ከኡሙት ጋር ናቸው። እናንተ በቃ የሆነ ነገር ቢፈጠር አንነግሩኝም ማለት ነው ችግር ካለኩ ይታወቀኛል፣ ፊታች ፊታችሁ ያስታውቃል እኮ ሲል ነበረ ምንም ችግር የለም እኮ አልነህ እኮ ወንድሜ፣ ምን ሆናል እያለ ጄሱር ነገሮችን ለማረጋጋት እየሞከረ ድንገት ኤጄ በቅ ትላለች። ኤጄ እየመጣች ድንገት ደግሞ ዶክተር መጣች። ዶክተሯ ከመጣች በኋላ በነገ እለት ቴራፒ ህክምና እንደሚጀመር እየተናገረች ሁሉም ተረሰቱ። ጄሱር እና አሲ ከዛ ተይዘው ወጡ። አሲ አረ ምንድን ነው የምናረገው ፖሊሶች ያማንን ወሰዱት እንዴ? ይሄ ልጅ ድምፅ ጠፋ እኮ እስኪ ደውይለት እያላን ነበር። ሞከረች፣ አይሰራም። ምንድነው የምናረገው? ላብድ ነው ላብድ ነው ሶዊ። ሰራኖች እንዳለ ታስረዋል፣ ሁሉም ታስረዋል። አንድ በአንድ ነው ታለቃቅም የተወሰዱት እያለ ነበረ። ምን እናደርጋለን እንግዲህ፣ ቁጭ ብለ መጠበቅ ነው ታዲያ። ራሱ እያማን ወንድማችን ይደውልልናል ለምን እንጨናነቃለን አለችው። እስኪ ካስታወሰን እያላን ነበረ። ፖሊሶቹ አላዝን በጣም ስለተጠራጠሩት ከማንጋ የስልክ ንግግር እንዳረገ እንዲጣራ እያደረጉ ናቸው። ኤሽረፍ ሰራን እንዲሁም ነስሊሀን ራቅራቅ ተባብለው ተቀምጠዋል። እስከ መቼ ነው እዚህ ምን ቆየው ምን እያለ ኤሽረፍ ጠበቀውን ይቆየዋል አንድ ጊዜ ስልካችሁ ቼክ ይደረግና ከዛ እንሄዳለን አቶ ኤሽረፍ እያለ እየመልሰለ ነበረ። ይሄ ነገር ያሰለቻል በጣም ያስጠላል እያለ ነው ኤሽረፍ። እኛ እንግዲህ በሰዓቱ ሆስፒታል ነበርን ሆስፒታል መሆናችን እስኪያረጋግጡ ዜ መጎለት አለብን ማለት ነው። ወይ ጉድ በጣም ያሳዝናል እያለ ነበረ። በተለይ ደግሞ ያማን ላይ ቢገኝ በጣም ጥሩ ነበረ። ያማን ላይ አሁንም ቢሆን የእነሱ ጥርጣሬ ዓይን ውስጥ ገብተዋል። እሱ ተገኝተው አንድ ጊዜ ቃሉን ቢሰጥ ሁሉም ጥርጣሬ ይረግብ ነበረ። አቶ አዲል የሩዝጋር አባት ምንም አይነት እናንተን የሚከራከርበት ሀሳብ አይኖሮ መጥቶ አንድ ጊዜ እንኳን ቃሉን እንዲሰጥ ማድረግ አለብን እያለ ነበረ ነስሊሀን አሰበች አሰበችና አላዝናየችው አራስ ልጄ የታለው? ወንድም የት ነው ያለው? እንዴት ወንድም ያለበትን ቦታ ታቅም አለችው። እማዬ እኔ እንዴት እላቅ እችላለሁ? ተከታተሉ እያልሽ ነው እንዴ? ጀርባ ጀርባው ልከተለው እንደ ፖሊስ እያላን ነበረ። ኦፍ እንደዛ ላልኩ ማ አንተ ደግሞ ምንድን ነው የምትለው? እያለች ነስሊሀን እየተነደደች ነበረ። እኮ አላቅማ ታድያ አልተከታተልኩትም። ሌላ ቀን ግን እከታተለዋለሁ አታስቡ እያለ ነበረ። በአንድ በኩል አሁን ያማን ሩያን ይዟት ወደ ሰፈር መጣ። ጭር ወደ አለ ሰፈር ይዟት ከመጣ በኋላ ከመኪና ወርዶ ያማን እባክህ ነገር በቃ እናብቃ፣ ለፖሊስ እንናገረን ነገር እኔ ጂን ሰጣለው እባክህ አለችው። አይሆንም አይሆንም ይልሽ ውዱ ጊዜሽ ሽን ጉዱ ወጣትነትሽን ህይወትሽን እስር ቤት እንድታሳልፍ ያልፈልገን በዛ ሽ አለመጥማጥ ምክንያት መሆን የለበትም። አንቺ ጥሩ ሰውነሽ፣ አንቺ ልብሽ ነጭ ነው እንደ በረደው እያላን ነበረ። ቆይ ታዲያ የት ነው የምንሄደው? አለች ሁኔ እዚህ ተጠበቅ ያለሽ፣ ምንም ችግር የለም እያላ ነበር ያማን። አንድ ጥያቄ ያለኝ ለምንድን ሁሉ የምታደረግልኝ? ምን አርጌ ነው ለምንድን ነው እዚህ ጣጣ ውስጥ የምትገባው ለእኔ ብለህ ለምንድን ነው? እስኪ ተናገር። እኔ እኮ ሩህያ ነኝ፣ ከሌላ ሰው ጋር ተመሳስሎ በእንዳይሆነ የለ ከኔ ጋር ደብዳቤ ልከ አጭር የሆነ ደብዳቤ ልከ ከኔ ጋር ተለያይተ ነበረ፣ ሰበብ ፈጥረ። እሱም ሰበቦ ነው በላውን፣ ተናገር። ለምንድን ነው እንደዚህ የምትሆንልኝ? ቆይ ለምንድን ነው እያለችው ነበረ። ግራ ገባው ተናገረ ትብዘዝ ይለ እየጠየኩህ እኮ ነው ያለሁት ለምንድን ነው እራስህ እንደዚህ እሳት ውስጥ የምትወረውረው ለእኔ ብለህ ምንድን ነው ችግር ምንድን ነው ምክንያቱ ምንድን ነው ይሄ ጉዳይ አላለቀለትም እኮ ገና እኮ ብዙ ዋጋ እንከፍላለን ለምን ነው እንደዚህ ቆሻሻ ውስጥ የምትገባው አለችው ለምን ያማን ለምን ብላ እየጠየቀችው ምክንያቱም እኔ በቃ አለና ግን አስፈላጊ ነው አስፈላጊ ነው አስፈላጊ አይደለም እኮ ሩያ አሁን በጣም ብዙ የሚያሳስቡን ነገሮች እኮ አሉ ከዚህ የበለጠ ብዙ ነገሮች እኮ አሉ የሚያሳስቡን እባክሽ ይቅርብኝ ነገር እባክሽ አቆሚ አቆሚ በቃ ጥሩ እሺ ለማንኛውም በቃ ምንም እንደዚህ አይነት ነገር ማሰብ አይጠብቅብንም አ ምን አይነት ሰው እንደሆነሽ እኮ ስለማውቅ እኮ ነው እኔም እንደዚህ ዙሩንኩኝ ነው እኔ በቃ ደግና ለጋሽ ነኝ። ለማንኛውም ሰው እንደዚህ ነው የማደርገው፣ ለማንኛውም ሰው እያላን ነበረ። ይህን አምሰ የምፈልጊ አላት። አደለም እኔ መስማት የምፈልገው እንደምታፈቅረኝ እንድትነግረኝ ነው ምፈልገው እንድትወደኝ እንድትነግረኝ እ ዝባዝንኬ እንድነግረኝ አደለም። እባክ ያማን እባክህ ተናገር እያለች ነበረ። ለማንኛውም ሰው ቢሆን ደግ ነገር አደርጋለሁ ይሄ ለእኔ ህን ያህል እንደምታስቡ ከባድ አደለም እያላን ነበረ። በጣም አለቀሰች ተናደለች ሩያ። እኔ ከሆነ ያልገባኝ ነገር ለምሮ ስለዚህ ጉዳይ የምታስብ ስለ ፍቅራችን ፖሊስ ከሰማ ይቅር ይለናል ስታስቡ፣ በአሁን ሰዓት ይሄ የሚወራ ነገር ነው። እባክሽ ሩያ እባክሽ እያለን ነበር። አልፈልግም፣ አልፈልግም እንደዚህ እንድታሰቃይኝ በቃ ያማን ይቅርበኝ ብላ ልትሄድ ነበረ። እሱ ግን እየያዛን ነው። ተወኝ፣ አልፈልግም ብላ የእሱን እርዳታ እንደማትፈልግ እየተናገረች ልትሄድ ነው። ትታው ስትራመድ እሱ ግን መጥቶ እጇን እያያዛን ነበረ ከኔ ጋር ተመጫለሽ ብሏት ወደ ነበር ርጋ ተጠጋ። እጇን ይዘው በሩን ባይላንኳኳ መጥተው ከፈቱለት ወደ ውስጥ ሰላም እያላቸው ይገባ ጀመረ። ሁሉም ሰላም እያሏቸው ያማን እንዲሁም ሩያ ተይዘው ወደ ውስጥ ዘልቀው እየገቡ ነበረ። ያማን ሁሉንም ሰላም እያሉ ከዛ በመጨረሻም ወደ ባህር ዳርቻ ተቃረበ። ውሃ አምጥቶ እየሰጣ ነበረ ከንፈር ይደርቋል ብላ በኋላ ብቻውን ቆማ መልቀስ ጀመረች። ሩያ እባክሽ የምታለቅሹን ነገር አቁሜ እያለ ነበረ ያማን። ያማን በጣም ፈርቻለሁ እያለችው ነው። በአንድ በኩል ነስሊሀን ከፖሊሶች ጋር ሙግት ውስጥ ገብተዋል። አሊ እናገኛችሁት እንዴ ብላ ነስሊሀን እየጠየቀች ነበረ። እስካሁን ድረስ አላገኘ ነው እስካሁን ድረስ የለም። ብናገኘው በጣም ጥሩ ነበረ። የተለያዩ የሆኑ የስልክ መረጃዎችንም እያሰባሰበን ነው። እስኪ እንግዲህ በመጨረሻም ግን የእሱ የስልክ ኔትወርክ የመጣው ከእናንተ ቤት ነው፣ በእርግጠኝነት እሱ ሄዷል ማለት ነው ብሎ ሲናገር፣ አላስ ወይኔ አምላኬ እያለ በጣም ፈራ። ያማን እዛ ቦታ ላይ እንደነበረ በስልኩ መረጃ እንደተደረሰበት እየተነገራቸው ነው። ሁሉም የባሰ እየፈሩ መጡ። ተረጋጉ ተረጋጉ፣ በእርግጠኝነት ያማን የሆነ መልስ ይኖሯል፣ የሆነ መልስ ይነግረናል እያለ ነበር ይሰራል። በሌላ በኩል አዴል ጠበቃው ጋር እያወራ ነበረ። እስካሁን ድረስ እንግዲህ ምንም የታወቀ ነገር የለም አዲል የሆነ ነገር ካለ ፖሊሶች ይነግሩናል እያለው ነበረ። ነገር ግን አዲል ያማን አሊን አንደኛ ጠረጠረው፣ ጥርጣሬው እሱ ላይ ነበረ። አሁን ከዚህ ጠበቃው ጋር ካወራ በኋላ ወዲያው ነበረ ስልክ ሊያወራ ዞር ያለው። ድንገት ጉቨን እየሰማው ነበረ። ሄሎ ሩዝጋር ላይ በሆነው ነገር ቀጥታ ያማን እጁ አለበት እጁ አለበት፣ ልብ እየነገረኝ ነው። ታውቆኛል፣ በቃ ታውቆኛል ይሄ ነገር። አዎ ሰዎችን ሰብስብልኝ፣ እሺ እነዚያን ሰዎች ታመጣልኛለህ ያማን የሚባለው ልጅ ዋጋ እናስከፍለዋለን እያለ ሲናገር፣ ጉቨን እየሰማው ነበረ። ባጠገቡ አለፈ። አዲል ጉቨንን የሚያቀው አይመስልም እነዚህ ሶስት ሳይላኖች ስለዚህ ጉዳይ እንዲያውቁ አልፈልግም እኔም በሆን ከዚህ በኋላ መጠበቅ አልፈልግም ማድረግ ያለብን ነገር አድርግ ያማን አሊነን ይዘዋለን እያለ እያወራ ወጣ ጉቨን እየጨነቀው መጣ በአንድ በኩል ሩያ ብቻዋን ተቀምጣለች የሆኑ ሁለት ሴቶች መጥተው ዳቦ እየሰጧት ነበር አንደኛዋ በጣም ቆንጆ ነች ብላ ታደንቃታለች ከዛ አሊ ከሷ ፍቅር እንደያዘው ነገረቻት ከዛ ሩያ በጣም ገረማት እነዚህ ሁለት ልጆች ብዙ ነገር እየነገሩ አልነበረም ከዛ ያማን መጣ ከዛ እነሱን ስሟቸው እንዲሉ ያረጋቸዋል ከዛ አጠገቧ ተቀመጠ ከዛም በኋላ የድሮ ልብሱን ነበር የለበሰው ድሮ ቤተሰቡን ሲያገኝ በፊት የሚለብሰው አይነት አለባበስ የድሮ አለባበስ ደግሞ ጀመርክ እያለች ነበረ አሁ እንግዲህ እያላን ነበረ። ያማን ግን ገብተዋል ገብተዋል። እኔ በረሮ ነገር ኳ ነው የገደልኩት። በእርግጥ በረሮን ባ የሆነ ነገር ወረውርባታለሁ ታመልጠኛለች። ዝንብን ብትሆን ግን እንዴት ነው ሰው ሰው ኮን የገደልኩት። ያማን አሰበዋል። አልገባህም አደለ? እንዴት ብዬ ሕሊናን እንዴት ብዬ ልቋቋሞ እችላለሁ? ይንን ለእኔ በጣም ከባድ ነው፣ አስቸጋሪ ነው እያለች ነበረ። በመጀመር ደረጃ ሁልጊዜ ጊዜ ለራስሽ ነገር እኔ አላረኩትም ብለሽ፣ ምክንያቱም ራስን እየተከላከለሽ ነበረ በማለት ተናገረ። አው እሱማ ልክ ነህ፣ ጥቃት ሊፈጸምብኝ ሊያስቆምብኝ ሞከረ። ትንዶም ትቼው ሌር ነበረ እሱ ግን ሊያስቆምኝ እየሞከረ ነበረ። ምን ላድርግ እያለችው ነው። እሱን ነው የምልሽ እራስሽን ለመከላከል ያደረግሽው ነገር ነው እርሽው፣ እኔን እኛ ያረኩት ብለሽ አታስቢ እያላን ነበረም፣ ግራ ገባት። ምክንያቱም አንቺ አቅሻለሁ፣ ንጹህ ልብ ያለሽ ልዩ ሴት ነሽ እያላ ነበር። ልዩ ለማ ለማን ነው ልዩ ንኩት በል፣ ግልጹን ተናገር ተናገር ብላ አፋጠጠችው። ልዩ ለሁሉምና ለሁሉም ልዩ ነሽ አላት። እንዲህ ሲላታው ጀመረ ደግሞ መጠቅለል። ሁሉም ምና የምትለው ነገር ቶ ችግር የለምን ያልከራከረ እያለችው ነበረ። ከዛ አጠገባቸው የነበረውን ዳቦ እየቆረሱ መብላት ጀመሩ።

ከሱ ጠባቂ ጋር እያወራ ነበር። አቶ ሽረፍ ማውራት እንችላለን ብሎ እያናገሩን ነበረ። ከዛም በኋላ ከእነሱ ጋር ተቀራርቦ እያወራ ድንገት ሰራንም መጣ። አዲል ሲዛር የተባለ የሮዝ ጋር አባት ከዚህ ፖሊስ ጣቢያ የወጣበት መንገድ ደስ አይለም። የራሱን ሰዎች እየሰበሰበ ነው። አዲል በጣም መጥፎ የሆኑ ቢዝነሶችን ይሰራል። ያማንንም ካገኘው ብቻውን መጀመሪያ በጣም ብዙ ነገር ሊያደርገው ይችላል። ቀድመን ልንደርስበት ይገባል እያለ ነበር። ጠበቃው ጥሩ ጥሩ፣ ችግር የለም በቃ፣ ይህን ነገር እናረጋጋለን እያለ ነበር የሽረፍ። በውጭ በኩል ጉቨን መኪናውን ተደግፎ እየጠበቀ ነበረ። በድንገት አላዛየው ከእናቷ ጠጋ ማየ፣ ይሄ ዶክተር ደግሞ እዚህ ምን ያደርጋል ሄደም እንዴ እያላን ነበረ። ድንገት ነስሊያን ቀና ስትል ጎቨንን አየችው። እንዴ ጎቨን እያለች ቀረች። ጎቨን አልሄድክም እንዴ አለችው። የት ነው የምሄደው? እንዴት ነው እንደዚህ ሁሉ ነገር ተፈጥሮ የምሄደው? እስኪ ምድር የተፈጠረው አላዝ የት አለ ያማን? ያማኔት ነው ያለው ሩያትናት ብ ይጠይቀው ነበረ። አላዝ ዘምተው ቀጠለ። የሮዝ ጋር አባት ያማንን እየፈለገው ነው። በእርግጠኝነት ካገኘ ነገር ያደርገዋል። አዎ ይገለዋል። በእርግጠኝነት እንደሚገለው ነው ቅድም እኔ ድምፅ የሰማሁት እንዴና፣ አሁንስ በደንብ ገባሽ? እያላን ነበር። ከዛ ቀና ብሎ አላዝን አየሁ። በእርግጠኝነት አንተ የት እንዳሉ ታውቃለህ። ለምን ዝም ብለህ ተኛለ በልተናገር እያሉ ነበረ። አላዝ ተናዶው እያየው ነበረ። ወንድማ አይደል እንዴ ሴኝነት ያለበትን ቦታ ታውቃለን ለአንተ ገባድ አለም እያለው ነበረ። አላስ ኤኝኔን በደንብ ተመልከተኝ ኤኝ እያልኩ እኮ ነው የት እንዳሉ ታውቃለ አለችው። አላስ ግን ጉቨንን ተናዶ እያየው ነበረ። ከዛ በኋላ አላስ አላውቅም አላውቅም ኬላቅ ችላለሁ እያለ ነበረ። ጉቨን እይናድር ጀመር ልጅ የወለ ቀልድ አደለም ቀልድ አደለም፣ ስለ ሩዝ ጋር ነው እያወራን ያለነው የሩዝ ጋር ደም እኛ ቤት ውስጥ ተገኝተዋል። እሺ ቤቱ ደም በደም ሆኖ ነበረ። በል ተናገር፣ ምታውቀው ነገር ካለ የት እንዳሉ ተናገር እያለችው ነበረ። አላቅም እያል ነበር እሱ በእርግጠኝነት ወንድም የሆነ ያደረገው ነገር አለ የሆነ የቀበረው ነገር ያሉ ነው ይህ ይመስለኝ ሲታከክ ነበር ሆነ ከመሬት ጋር ጭቃ በጭቃ ሆኖ ነበር ልብሱ ምንድን ነው እየሆነ ያለው ነገር ሩያን ብትሆን በጣም እያለቀሰች ነበረ ሁሉ ነገር ባይኔ አይቻለሁ ለማምለጥ እየሞከሩ ነበረ ከዛ አንተ ከነ ሩያ ቤት ውስጥ ወጣ ምንም እንዳልተፈጠረ ሆነ ከዛም በኋላ እሱ ደግሞ ሩያን የሆነ ቦታ ወሰዳት እያለው ነበር አዎ ከዚህ ቀደም ያው እንግዲህ ያማን ምንም አይነት ሴት ጠልፎም አግቶም አቅም እችን አጋጣሚ እኮ ልጠቀምበት ብሎ ነው ሲል ነበር አንተ ታሾፋለህ እንዴ ታሾፋለህ እንዴ የቀልድ መሰለህ እንዴ እቃቃ መሰለህ እንዴ ያሳያለሁ እያሉ ነበር ጉቨንታን አዱ ደሱ እየቀረበ ልጆቹ ከሆነ አደጋ ውስጥ እኮ ሊገቡ ይችላሉ ምንሆነ አልቋ ያንተ ማለቴ ምናልባት አዲል ቀድሞ ካገኛቸው ሁለቱንም የሆን ነገር ሊያ ይችላል እያለ ነበር። አላዛ የዋየውና እንዴ ይህ ሰውዬ ግን ማነኝ ነው የሚለው ማነኝ ነው የሚለው ማን ነው ግን ነው እንዴ እማዬ ምንድነው በማያገባው ጥልቅ የሚለው ምን ቤት ነው ቆይ ምን አገባው እያለ ነበር። ዝም በል አንተ ዝም በል አላዝማን ጠያቄ ያደረግ አንተ ዝም በል እያለችው ነበር እናቱ። የምታውቀው ነገር ካለ ተናገር አለችው ያማን ሩያን የት ነው ሰዳት እያለ ስጠይቀው የጋና መጨረሻ እያለ ነበረ። ደንግ ጠዩት አይ ቦታው እንደዚህ ነው ስሙ ለዛ ነው እያለ እየመለሰ ነበረ። ቦታውን ነገራቸው። ያማን ባንድ በኩል ሩያ ያ እንዳይበርዳት ሲሆን ነገር እየደረበላን ነበረ። ከዛ አብረው ተቀምጠው ያወሩ ጀመረ። ስልካ መጣላት እናቷ ጋር እንድደወል ደወለች። ሸምኒ ድምፃ ስሰማ በጣም ነበር ደስ ያላት። እማዬ እንዴነሽ? ስትላን ነበረ። ሩያ እንዴነሽ? ሁሉም ነገር ሰላም ነው አለቻት። እኔ ጋር እስካሁን ድረስ ሁሉም ነገር ሰላም ነው ብላ ተመልስላታለች አለች። ከዛ ሸይ፣ ምንም ይሁልሽ፣ ሩያ አጠገብሽ ያማን አለ እንዴ? አለቻት። የለም ስትላን ነበር። ይሁልሽ፣ ሩያ ብልጥ መሆን አለብሽ። አሁን ምተመልጭበት ብቸኛው መንገድ ይሄ ብቻ ነው። በቃ እሺ። አሁን ሶስ ያለንሽ ነጻ ወጥተዋል። አሁን ሁሉም ነገር እያመለከተ ያለው ቀስቱ በሙሉ ወደ ያማን ነው። ያማን ደግሞ ቀብሮታል። አንቺ ከዚህ ነገር መውጣት ትችላለሽ። እሺ፣ እሱን ያደረገው ብትይ ቀላል ነው። አንቺ ስትላን ነበር። እማዬ የመራህን ነገር እያልሽ ነው አለቻት። አዎ እያልኩኝ ነው። ልጅ ይሁልሽ የእስር ቤት ገብተሽ እንድትበሰብሽ አልፈልግም። በቃ እሱን ያደረገው እሺ፣ አንቺ ምንም የምታቂ ነገር የለም። በቃ ሁሉም ያማን ነው እየፈለጉት ያለው ስለዚህ ያልኩሽን ነገር አድርጊ ስትላት ማየ ስልኩን ልዘገው ነው እስካሁን ድረስ የረባ ነገር አለወራሽም ቸው በቃ ብላ ስልኩን ዘጋችው። ያማን መጣ አጠገቧ ተቀምጦ ያወራ ጀመረ። እሱ ስልኩን ተቀብሏት ውስጥ እየወረወረው ነበረ። በሌላ በከውል ሰራን ከፖሊስ ጣቢያ እየወጣ ነበረ። ከኤሸፍ ጋር ሰራን ከውስጥ እየወጣ ብቻውን፣ አላዝን ሲያየው እናቴ ታለች ብሎ እየጠየቀው ነበረ። አላውቅም ከሆነ ዶክተር ጋር ሄደች አለው። ዶክተር ሲለው ነበረ የሆነ ጉቨን የሆነ ጀግና ምናምን ነገር ሰለሞን የሚሞክር ዶክተር አለው። ምን ሊሆኑ አብረው ሄዱ አለው። በቃ ስለ ያማን በጣም ተጨንቆ እየጠየቀ ነበር። በቃ በጣም አስጨንቀኝ ምን በይ ነው። ቆይ አባዬ ግን እሱ ምንድነው ከኛ ቤተሰብ ጋር የሚያገናኘው ነገር አለ እንዴ? ከዛ የት እንደሄዱ ነገርኳቸው ሄዱ አለው። ከዛ ሰራን ተናድደ ደወለ ወደ ነስሊሀን። ወደ ነስሊሀን ሲደውል እሷ ከጉቨን አጠገብ ነበረች። አብረው መኪና ውስጥ እየሄዱ ስልኩን አየች፣ አነሳቸው ሄለው ሰራን እያለች ነበር። የነሽ የት እየሄድሽ ነው እያለ ነበር። እዩል የሚገርመ ነገር ሰራን አሊ እንዲምሩ ያዙ ነገር ውስጥ እጃቸው አለበት መሰለኝ። እናውን ትንሽ ሳይደብቁ አይቀር። ጎቨን ደግሞ ይህን አይቷል እና ወደ ዛ ቦታ አብረን እየሄድን ነው እንዲህ ስትል ተናድደ። ጉቨን ምን አገባው ምን አገባው እሱ ለምድሮ በቤተሰብ ይማልጣልቃም ይገባው፣ ምን ቤት ነው ለምድሮ ከሱ ጋር የምትሄጂው? አሁንም ቢሆን በአጋጣሚ ተገናኘ ለቴኗ ነስሊሀን ነስሊሀን፣ ተጠንቀቂ ይወለሽ እያላን ነበረ። ከዛ እሷ እንዲሰራ ነው ቆይ አንዴ ተረጋጋ እያለች ስትል ለማመጣ፣ ጉቨን የሚወሩትን ነገር እየሰማ ነበረ። ለምድን አሁን በልጄ ዙሪያ የሚያንዣብበው ምን አለው ከልጄ ህይወት እያላን ነበረ። ሰራን በቃ ድረስ እንደውልላለሁ ብላ ስልኩን ዘጋቸው። ከዛ በኋላ ከመኪና እየወረዱ ነበረ ጉቨን እንደው ነስሊሀን። ከዛ ወደ በሩ ተጠጉ። ከዛም በኋላ ወደ በሩ እየጠጉ ጉቨን ተረጋጋ ትሏለች። እሱ አጮለቃ እያያ እና በሩን በሃይል አንኳኳ ሲያንኳ ኮኮ አይነ ልጅ ወጣ። ሲወጣ ያማን እዚህ ነው ያለው አለው። ከዛ ልጁ ዝም ብሎ አያዋየውና ጉቨን በሩን ዘጋው። ሲዘጋው ነገር ግን ጉቨን በእርግጫ መቶ ባይል እያስከፍተ ነበር። ልጁ የሆነ ስለታማ ነገር አውጣ ታውቶ ይቅርብ እያለ ነስሊሀን ጉቨን ተጠንቀቅ ትለዋለች። ጉቨን እንዴት ራሱን መከላከል እንዳለበት ያውቃል። ስለታማ ነገሩን ተቀብሎ እያስፈራራ ሌሎችንም ያማንንም ጥሩት እያለ ነበር። ሁሉም መጥረቢያ የሆነን ስለታማ ነገር፣ ዱላ ይዘው ተሰበሰቡ በሩ ጋር። እንዴት ሲሰበሰቡ የሆነ ልጅ ያማን ጋ መቶ ያማን አንድ ጊዜ ላናግርህ አለው። ከሩያ ጠገብ ነበር። ከዛሱ የሆነ ሰው ይፈልጋል ብሎ ነገረው። ያማን ይሄደ ነበር። ሩያ ችግራለ እንዴ? ሌላ የጠይቀች ነው። አረ የለም የለም እህቴ ይላታል። ያማን መጣ። እናቱን ሲያይ እማዬ ብለው ሄዶ እያቅፋን ነበረ። ከዛ ጉቨን አንተ ምን እያረክ ነው ያለው አለው። ዶክተር አሁንም አለ እንደ እያለው ነበረ። ከዛ በኋላ እጁ ላይ ሆነ ስለታማ ነገር ይዘዋል እና ያማን በሚያውቁበት መንገድ ገጣጥሞ እየሰጠው ነበረም ያማን ገረመው። ከዛ በኋላ ያማን መቀለል ጀመረ። ስማ ቀልድ ነው እንደሚታይ አንተ በሁሉም ነገር እናት እንዴት እንደተጨነቀች አታይም እንዴ? ልገላ ነው እንዴ በጭንቀት እያለ እየጮኸበን ነበረም። ከዛ በኋላ ጉቨን ይቆጣው ጀመረ። ለምድ እንደዚህ የምታሰቃያት፣ ለምድ እንደዚህ የምታደረገው፣ ለምድ ጣጣ ውስጥ ምገባው እያለ እየጮኸበን ነበረ። ሁሉም ተሰብስበው ጉቨንን ልደብድቡና ናቸው ተረጋጉ ተረጋጉ እያለ ያማን ያስቆማል። ጉቨን ከዛ በቀውድ ውስጥ እንግባ እያላቸው ወደ ውስጥ እየገቡ ሩያንም እየፈለጓን ነበረ። ነስሊሀን ሩያ የትናት ብላም ያማንን እየጠየቀችው፣ ያማን አልናገርም ብለዋል የት እንዳለች አላውቅም እያለ ነበረም። በሌላ በኩል ሸፍ እንደገና ግፊቱ ተነሳበትና ሆስፒታል ገባ። አሁን ተኝቷል። በቀጥታ አላዝ እንዲሁም ሰራን አጠገቡ ከቆሙ በኋላ አላዝ ና በቀጥታ አያተ ማረፋለት እየተባባሉ እየወጡ ነበረ። ድንገት ፌሪዴ መጣች። ፌሪዴ ስትመጣ እሷን ሲያይ ወዲያው ነበረ ኤርሽራፍ። ኧረ ደና ነኝ ደና ነኝ ምንም አልሆንኩም ብሎ ከተኛበት እየተነሳ የነበረው። አባዬ መተኛት አለብህ መረጋጋት አለብህ ብሎት ሰራን እየወጣ ነበረ። ከዛ ድንገት ኤርሽራፍ ተደወለለት። ሲደወለለት ፌሬዴ ይህን ነገር ባሳም ይሻልሻል ብትውጪ ጥሩ ነው አላት። ከዛ ወጣች እየጠበቀችው ነበረ። ከዛ እሱ ስልኩን አነሳው። ተደወለለት፣ ተናገረው፣ ደነገጠ። ምን ይኸውልህ ይህን ጉዳይ እንደምንም ብላስ ጨርሰው እሺ፣ ቶሎ ብላስ አስተካክለው፣ አስተካክለው እያለ ነበር ኤርሽራፍ በጣም ደንግጠው። ከዛም በኋላ ሰራን ሰራንና አላስ አሁን አብሮ እየወጡ አላስ፣ እንዴት እናትህን ብቻዋን ስትል ዝም ብለታ ያለ አለ። ምን ላድርግህ ታዲያ እንግዲህ ችስ አባዬ በማዬ እንደዚህ አትቀናባት እያሉ ነበረ። ዝበልባክ የሚመስል ነገር አታወራ ይለው ነበረ። ከዛ የት እንደሄዱ ተናገር እያሉ ነበረ። እንግዲህ ዶክተሩ፣ ስለ ወንድሜ በጣም ብዙ ጥያቄ ስጠይቅ ነበረ። እኔም አልገባኝም የሆነ ለረዥም ጊዜ የሚያውቀው ነበር ይመስለው እያለ አላዝ በመጨረሻ ከአቅማማ በኋላ ቦታውን ነገረው ሰራን። ቦታውን ከሰማ በኋላ እያለ ስልክ እየደወለ ትቶት ይሄዳል። ነስሊያን ያማን የታለች ሩያ ብላ እየጠየቀችው ነበረ። ሩያን የትናት ብላ ስጠይቀው አላውቅም እያላን ነበረ። እንዲህ እያለ እያፈጠጠባት ድንገት ሩያ መጣች። ነስሊያን ሄዳ ሩያን እያቀፈችው ነበረ ያማን ቆመ። ከዛ ጉቨን ጠራው ናስኪ ብሎ። ከዛ ከጠራው በኋላ ወደሱ ተጠጋ። ከዛ በኋላ ሱ ምንድነው ግሩ ያደረገችው እያሉ ነበርም። እንግዲህ ያው ጉቨን ዶክተር አንዳንድ ጊዜ በጣም ብዙ ቀለማቶች አሉ፣ ቆሻሻ ቢነካቸው ምንም አያስታውቁ፣ ግን ደሞ ነጭ ቀለም አለ። ትንሽ ሆነ ነገር ከነካው ሚመነችክ እንደ ቆሻሻ የሚያሳብቅ የሚያሳውቅ፣ ሩያም ልቧ እንደዛ ነው በማለት ተናገረ። ከዛ ጉቨን አሰባሰበና ገባው አሀ፣ ሩያ ያደረገችው አንተ አጸዳው ጨረስከው አለው። ከዛ ያማ መሬት መሬት ማየት ጀመረ። ከዛ በኋላ ጉቨን አንገቱን አቀርቅሮ አሰበ አሰባሰበና ከገባው በኋላ እንዴት ሌሊስ ታረጋለ ቆይ አንተ እንዴት እንደዚህ እንጣጣው ውስጥ ትገባለህ እያሉ ነበር ዶክተር እኔንም ልትረዱኝ ይገባል እኔንም ተረዱኝ ቢያንስ አንድ ጊዜ እያሉ ነበር ጉቨን አየው አየውና ያማንን አቅፈው ኡ አንተ ልጅ አንተ ልጅ እያለ ያቀፈው ድንገት ነስሊሀን ዞር ስትል አየቻቸው ደነገጠች ሰራን ቢሮ ውስጥ ነው ያለው ሰራን ስልክ እየደዋወለ ነው ያለው ሰራን ብዙ ነገሮችን እያገናኘ ነው ሰራን እንዴት ከዚህ ሁሉ ነገር ውስጥ ልጆቹን እንደሚያስመልጥ ብቻ ነው የሚያስበው ድንገት ሸብኔ መጣች ስትመጣ ሰራን እያለች እያቀረበችው አውቃለሁ ሸብኔ የተፈጠረው ነገር ሰምቻለሁ ሩህያም እዚህ ነገር ውስጥ አለችበት በጣም የሚገርም ነው በማለት ተናገረ። አዎ ልጄ ወጥመድ ውስጥ ገብታለች፣ የሚያሳዝን ነገር ነው በማለት እየተናገረች ነው። ማን ሊጠብቃት ነው ልጄን ትላለች። የሚገርም ነው ያማን አሊ ይጠብቃታል። ሌላ ማን አለ? ያማን አሊን እንግዲህ ማመን አለብሽ አላት። ከዛስ? አለችው እንግዲህ አባቱ ደግሞ እሱን ይጠብቀዋል በማለት ተናገረ። አንተ ግን እንዴት ራስ ወዳድ አይነት ሰው ነህ አለችው። ዝም ብሎ ተመለከታት። አንተና ጉቨን የሚለያየ እኮ ይሄ እኮ ነው። አንተ አሁንም ለራስ ብቻ ነው የምታስበው ካለችው በኋላ በቀጥታ ከቢሮ እየወጣች ነው። ሰራን ግን ምንም አይመስለውም። ሰራን የራሱ ልጆች ከጠበቀ ብቻ ለሱ በቂ እንደሆነ ነው የሚታየው። ስለዚህ እንዲወስደውም ደስ አለው። ጉቨነን እንዲሁም የማናሌን የሚያስወግድበትን መንገድ ያገኘ ሁሉ እስኪመስለው ድረስ